ሰላም ሰላም፣ ጤና ስጥልኝ ቤተሰቦቼ፣ እንደምንከረማችሁ፣ እንዴት ናችሁ? መንሱር አብዱልቀኒ ነኝ። የውድድር ዘመኑ ሊያበቃና ክለቦች ሙሉ ለሙሉ ትኩረታቸውን ወደ ተጫዋቾች ዝውውርና የኮንትራት ማራዘሚያ ጉዳዮች ሊያዞሩ የቀሯቸው ከአስር ያነሱ ጨዋታዎች ብቻ ናቸው። ወደ ፕሪምየር ሊጉ ክብር በርቀት እየገሰገሰ የሚገኘው ሊቨርፑል ለቀጣዮቹ ዓመታት ራሱን ለማጠናከር ካሰባቸው ተጫዋቾች መካከል አንዱ አሁን የቦርንመዝ ተጫዋች ነው። የአንዲ ሮበርትሰን የረጅም ጊዜ ተተኪ ይሆናል ተብሎ የታመነበት ሚሎሽ ኬርኬዝ ማን ነው? ይህ ዝግጅት ስለ ቼሪሹ የግራ ፉልባክና ስለ ፈላጊዎቹ ቀዮቹ ያትታል። የሁሉ ምርጫ የሆነው አቢሲኒያ ባንክ፣ የስፖርት ትጥቅ አምራችና አቅራቢው ኢትዮጵያዊ ብራንድ ዋናው፣ እንዲሁም ዓላማችን ሕሙማንን መርዳት ነው የሚለን ተክለ ሃይማኖት ጠቅላላ ሆስፒታል ይህንን ዝግጅት ደግፈው አቅርበውላቸዋል። እንደተለመደው ይህንን ቻነል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ተደራሽነታችን አስፉልን። ውዴ ስፖርት ቤተሰቦች እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ ከአክብሮት ጋር እጠይቃለሁ። ቦርንመዝ ብዙ ቢበደር እንኳን አሁን ለሽያጭ ያዘጋጀው በእርግጠኝነት ዋጋ የሚያወጣለት አንድ ተጫዋች አለውና ይችላል። ዕድሜው ሃያ አንድ ነው። የግራ መስመር ተከላካይ ትውልደ ሰርቢያዊ ግን ለሃንጋሪ ብሔራዊ ቡድን የሚጫወት ሚሎሽ ኬርኬዝ ይባላል። ቦርንመዝ ከአዚ አልክማር ከሆላንድ ከኔዘርላንድስ ኤሬዲቪዜ ያስፈረመው በ15.5 ሚሊዮን ፓውንድ በጁላይ 2023 ላይ ነበር። ያኔ የዚህ ተጫዋች ዝውውር ሲፈጸም የቦርንመዝ ቴክኒካል ዳይሬክተር የአሁኑ የሊቨርፑል ስፖርቲንግ ዳይሬክተር ናቸው። እንኳን ልጁ በዘንድሮ ፕሪሚየር ሊግ ላይ እንዲህ ብቃቱን አሳይቶ ይቅርና ሪቻርድ ሂውዝ ያኔም ቢሆን ከማንም ቀድመው ስለዚህ ተጫዋች ብቃት ተረድተዋል። ዘንድሮ በቦርንመዝ ሁለተኛ የውድድር ዘመኑ ነው። በመጪ ክረምት በገበያው ላይ ሞቅ ያለ ዋጋ ያወጣሉ ከሚባሉ ተጫዋቾች አንዱ ተደርጎም ይወሰዳል። በእንግሊዝ ብቻ ሳይሆን በመላው አውሮፓ የተጫዋቾች ገበያ ላይ በግራ መስመር ፉልባክ ወይም በግራ መስመር ተከላካይ ቦታ ላይ ከሚፈለጉ ተጫዋቾች ግንባር ቀደሙ ነው። ሊቨርፑል ቀዳሚው ፈላጊው ነው። ኬርኬዝ ፈጣን ነው። በቦርን መዝም ለመጀመሪያ ጊዜ የታየው ባለፈው የውድድር ዘመን ነበር። ቼሪስ በዛ ሲዝን 48 ነጥብ ይዘው በእንግሊዝ ከፍተኛው ሊግ ማለትም በፕሪምየር ሊግ ይሄን ያህል ነጥብ ሰብስበው ያጠናቀቁበት ሲዝን በታሪካቸው ኖሮ አያውቅም። 48 ነጥብ ይዘው ነው የጨረሱት። ዘንድሮ በ2024/25 ደግሞ በአንዶኒ ኢራኦላ አሰልጣኝነት የበለጠ የአማረ ሲዝን እያሳለፉ ይገኛሉ። ሊጉ ሊጠናቀቅ ዘጠኝ ጨዋታዎች እየቀሩት አርባ አራት ነጥብ አላቸው። አሁን አስረኛ ደረጃ ላይ ነው የሚገኙት። እንግዲህ ከቀሩት ዘጠኝ ጨዋታዎች አምስት ነጥብ ካገኙ እንኳን የራሳቸውን የቶፕ ፍላይት ሪከርድ ነጥብ ያሻሽላሉ ማለት ነው። ይሄም ይቀር አይመስልም። ረቡዕ ምሽት ሶስት ሰዓት ከአርባ አምስት ላይ ከሚጀምረው የኢፕሲች ጨዋታ በፊት ከአምናው ሻምፒየን ማንቸስተር ሲቲ በሰንጠረዡ ላይ በአምስት ደረጃና በአራት ነጥብ ብቻ ነው ዝቅ ብሎ የሚገኙት። ለቦርንመዝ የዘንድሮ የተሻሻለ ውጤት የኬርኪዝ አስተዋጽኦ ጉልህ ነው። ይህ ልጅ ዘንድሮ በቦርንመዝ ለሁሉም ውድድሮች 32 ጨዋታዎች ተጫውቶ ሁለት ጎል አስቆጥሮ አምስት አሲስት አስመዝግቧል። 2023/24 ያለፈ የውድድር ዘመን ሊጉን መልመጃ አድርጎት ቆይቷል። 2024/25 ዘንድሮ ደግሞ ይበልጥ በሊጉ ላይ መታያ ሆኖለታል። አምና ከሊጉ ፍጥነትና ጉልበተኝነት ጋር ተግባባሁበት ይላል፣ ኬርኬዝ ስላለፈው የውድድር ዘመንና ስለ ዘንድሮ በንጽጽር ሲናገር። ኬርኬዝ የተወለደው በ2003 ነው። ያን ጊዜ ቦርንመዝ በዝቅተኛው የሊግ እርከን፣ በሶስተኛው ዲቪዥን ከነትራንሚ ሮቨርስና ከኮልቸስተር ዩናይትድ ጋር ይጫወት ነበር። ዘንድሮ ኬርኬዝ ደርሶ በቦርንመዝ በ29ኙም የፕሪምየር ሊግ ጨዋታዎች ላይ ተጫውቷል። ሲቲን ሲያሸንፉም ነበር ቦርንመዝ አርሰናል፣ ቶተንሃምና ማንቸስተር ዩናይትድን ጉድ ሲሰራም ኬርኬዝ በግራ መስመር ተከላካይ የቡድኑን መከላከልና የቡድኑን ማጥቃትም እያገዘ በውጤታማነት ተጫውቷል። ሊቨርፑል በግራ በኩል ለረጅም ጊዜ የሮበርትሰን ተተኪ ይፈልጋል። በእርሱ ቦታ ላይ ሊቨርፑል ያለው ኮንስታንቲኖስ ትስሚካስም እድሜው 28 ደርሷል። እርሱም ቢሆን ሊቨርፑል ለሚፈልገው የሁል የሁልጊዜም የዋንጫ ተፎካካሪነት አቅም አስተማማኝ አይደለም። ከሁሉም በላይ ለመጪዎቹ ዓመታት እነዚህ ተጫዋቾች በሊቨርፑል ሮስተር ላይ ቢቆዩ እንኳን ክለቡ ዋና ተፎካካሪ እንዲኖር ይፈልጋል። ከሁለቱ ቀድሞ ይሰለፍ ዘንድ ከወዲሁ ሚሮስ ኬርኬዝ የታጨ ይመስላል። ፉክክር በሚኖርበት ጊዜ የተጫዋቾቹን ብቃት ከፍ ስለሚል በቦታውም ያለው ጥልቀትም ይሰፋልና ለሊቨርፑል መልካም ዜና ነው። ግን አንዲ ሮበርትሰን ምናልባትም በዚህ ውድድር ዘመን ማጠናቀቂያ ላይ ሊቨርፑልን ሊለቅ ይችላል የሚሉ ወሬዎችም አሉ። ሮበርትሰን ብዙ አገልግሏል። ስኮትላንዳዊ ፉልባክ በመከላከል ይታማል፣ በማጥቃት ይደነቃል። ኬርኬዝ ደግሞ እንዲህ ይላል። ፉልባክ እንደመሆኔ መጀመሪያ ከማጥቃት ይልቅ መከላከል ላይ መስራት አለብኝ ሆኜ መገኘት ይኖርብኛል ይላል። እንደ ፉልባክ በሁለቱም በማጥቃትም፣ በመከላከል ሚና ሊኖረው ቢገባም መጀመሪያ ግን የመከላከል ጨዋታውን ማስተካከል እንዳለበት እንደሚያምን ይናገራል። ጥሩ ተከላካይ ካልሆንክ ለዋንጫ ልትጫወት አትችልም ይላል። እንደ ፉልባክ ያለውን ሚና ሲናገር ሊቨርፑል መስማት የሚፈልገው ሀሳብ ይመስላል። ይህ አንዲ ሮበርትሰን በተለይ በአንድ ለአንድ አጋጣሚዎች በመከላከል ሞመንት ላይ ሊቨርፑልን ጉድስ ሲሰራ አይተናል ከዚህ በፊትና እንዴት ነው ከሮበርትሰን ጋር ከዚህ በኋላ መዝለቅ የሚችለው እያልም ራሳችንም ስንጠይቅ ቆይተናል። ከእድሜውም ሰላሳ አንድ መድረስ አንጻር ረጅም ጊዜ ከማገልገሉም መነሻነት ሮበርትሰን በሊቨርፑል በዚህ ቦታ ላይ በሌላ መተካት እንዳለበት ደጋፊዎችም ያምናሉ። ኬርኬዝ ባለ 3 ሳምባ ይመስላል። ከቶተናም ጋር የነበረውን ጨዋታ ከተመለከታችሁ አንድ አስደናቂ አሲስት አስመዝግቧል። ሁለት ለሁለት በተጠናቀቀው በዚያ ጨዋታ በሰሜን ለንደን በተከናወነው በዛ በየካቲት ሰላሳው ግጥሚያ ላይ የቦርንመዝ መክፈቻ ጎል በማርከስ ታቫኒየር ስትቆጠር ኬርኬዝ ነው አሲስት ያደረገው። ከራሱ ግማሽ ሜዳ በመነሳት 43.3 ሜትር ነው ስፕሪንት አድርገው እንዴት አፈትልኮ በጉልበትና በብርታት የሜዳዊ ላይኛው ክፍል ለመድረስ እንደሞከረና ከዚያም ሁለተኛው ቋሚ ላይ እየሮጠ ለሚገኘው ታቫርኔር እንዴት ክሮስ እንዳደረገለትና ጎል እንዴት እንደተቆጠረ ጨዋታውን የተመለከተው ሁሉ ያስታውሰዋል። ልጁ ራሱን በአካላዊ ፈተናዎች እየፈተነ ያደገ በመሆኑ እንዲህ ያለው ልፋት አይገደውም ይባላል። ኬርኪዥ በጉርምስና ወራት ፓርኩር ይወድ ነበር ታውቃላችሁ። ፓርኩር በየግድግዳው አጥር ላይ እየተንጠላጠሉ የሚሮጡ እየቧጠጡ በቀላሉ የሚንጠላጠሉ እየዘለሉ ከጣሪያ ጣሪያ የሚዘዋወሩ ወጣቶች አሉ አይደለ? ካሁን ካሁን ወደቁ፣ ተሰባበሩ እያልን ለውጭ ተመልካቾች የሚያስጨንቀን አይነት ትዕይንትን ያሳያሉ እና በአውሮፓ ደግሞ በአውሮፓ ደግሞ ይህ ፓርኩር የተለመደ አይነት ነገር ነው እና በሰርቢያ ባደገባት ሀገር ቬርባስ ከተማ ከርኪዥ እንደዚህ አይነቱን ነገር እያዘወተረን ያደገው። ይሄን የሚያዘወትር ወጣት ጠንካራ ነው፣ እጁ ጠንካራ ነው፣ ጡንቻው ጠንካራ ነው። መንጠላጠል ይችላል። መሯራጫ በኢንቴንስ ሆኖ እዛም እዚህም መግባት ይችላል። አስቡት፣ ከዚያ ደግሞ በሳይንሳዊ ስፖርት ሲዳብር ብሎም ፕሮፌሽናል ሲሆን እንዴት እንደሚጠቅመው ያ ተሞክሮ። በቶተናም ጨዋታ ላይም ታዲያ ከርኪጅ በአስገራሚ ቅልጥፍናና መብረር ነበረ ሲጫወት የነበረው። ያ አሲስት ለብቻው ተጫዋቹን አሁን ያለበትን ምርጥ ብቃትን የሚያሳይ እንድናደንቀው የሚያስገድደን ነው። በተለይ አሲስት ለማድረግ በትክክለኛው ቦታ ላይ ለመድረስ የነበረው ኢነርጂ እና ፍላጎት የተለየ ነው። ከእርሱ በተቃራኒ የሚጫወቱ የክንፍ አጥቂዎችም የሚቸገሩት ለዚህ ነው። ልጁ ከጀርባቸው ከገባ ኢነርጂው ከፍ ያለ በመሆኑ አይደረስበትም። ጭራውን መያዝ አይቻልም። በጣም ፈጣን ነው። በራሪ ፉልባክ ልንለው እንችላለን። ስለ ተጋጣሚ የክንፍ አጥቂዎች ሲናገር እንዲህ ይላል ኳስን የሚቆጣጠሩበትን ስፔስ እንዲያገኙ አልፈቅድላቸውም። ከስራቸው ሳልለይ ሩጫቸውን በንቃት እከታተላለሁ ይላል። ከፊት ለፊቴ መሮጥ ከፈለጉ መሮጥ ይችላሉ እኔ ፍጥነት እንዳለኝ ያውቃለሁና ባይ ነው። ያ የግራ ክንፉ ክሮስ ወደ ሁለተኛው ቋሚ ሲሮጥ ለነበረው ታቫኒየር ዘንድ ደርሶ ጎል ከሆነ በኋላ ኬርኬዝ ደስታውን ለመግለጽ ወደ ጎል አስቆጣሪው አልነበረም የሄደው ወደ አሰልጣኙ አንዶኒ ኢራ ኦላንጅ ምክንያቱም የቶተናም ሆትስፐርን ሃይ ዲፌንስ ላይን ወይም ስፐርሶች ወደ መሃል ሜዳ ተጠግተው ስለሚከላከሉ ያንን በደካማ ጎንነት ለመጠቀም የጨዋታ ፕላንን ያወጡት አሰልጣኙን ለማመስገን ነው የሚመስለው እንዲህ ያለውን አሲስት እንዳደርግ ጨዋታውን ተንትኖ የመከረኝና የረዳኝ እርሱ ስለሆነ ነው ብሏል። ኬርኬዝ ከጨዋታው በኋላ በሰጠው አስተያየት ለአሰልጣኝ ኢራወላ ያለው አድናቆት ለየት ይላል። በቡድን ውስጥ ያለ ተጫዋች ሁሉ በዚህ አሰልጣኝ ይረዳል ይታገዛል እንደ ሰውም እንደ ተጫዋችም እንዲጎለብት ብዙ ድጋፍ ይደረግለታል ይላል በዚህም አመሰግነዋለሁ ባይ ነው ኬርኪጅ ቀድሞ እንግዲህ በዝውውር ዜናዎች ኬርኪጅ ከሊቨርፑል ጋር በመቆራኘቱ ከቀዮቹ ደጋፊዎች በማህበራዊ ሚዲያ በኩል ብዙ መልእክቶች እንደሚደርሱት ተዘግቧል የብዙሃኑ መልእክት ጭብጥም ግልጽ ነው ና ለእኛ ተጫወተ የሚል የ31 ዓመቱ ሮበርትሰን ዘመን በአንፊልድ እያበቃ ነው የግድ አዲስ ዘመን መምጣት አለበት። ኬርኪዥ ትውልደ ሰርቢያዊ ነው ብያቸዋለሁ፣ ግን የሚጫወተው ለሃንጋሪ ብሔራዊ ቡድን ነው። ከሊቨርፑሉ ዶሚኒክ ሶቦዝ ላይ ጋር የአንድ አገር የአንድ ብሔራዊ ቡድን ልጆች ናቸው። ወደ ሊቨርፑል ቢመጣ እንኳን ጓደኛ አለው፣ ሶቦዝ ላይ። በኬርኪዥ እድገት ላይ ኤሲ ሚላን የራሱን የሆነ አሻራ አሳድሯል። ከትውልድ ሀገሩ ሰርቢያ ከወጣ በኋላ የገባው ወደ ራፒድ ቬና ኦስትሪያ ነበር። በአካዳሚ ደረጃ ማለት ነው። ከኦስትሪያ ደግሞ ወደ ሃንጋሪው ክለብ ጂም ተመለሰና ከዚያም ኤሲ ሚላን አይን ውስጥ ገባ። ፓውሎ ማልዲኒ ቴክኒካል ዳይሬክተር በነበረበት ወቅት ላይ ወደ ሳንሲሮ መጣ። አሁንም ግን ለዋናው ቡድን ለኤሲ ሚላን አልተጫወተም። በሚላን ወጣት ቡድን ውስጥ ቢቆይም አንድም ጨዋታ ሳይጫወት አንድ የነጥብ ጨዋታ ሳይጫወት ነው ከ12 ወራት በኋላ ወደ ኤሬ ዲቪዚው አዚ አልክማር ያመራው። በሆላንድ ሊግ ላይ ለዋናው ቡድን ከተጫወተ በኋላ ለአዚ በ2023 ደግሞ ወደ ቦርንመዝ መጣ። የዚህ ልጅ መጨረሻ ቦርንመዝ እንዳልሆነ ግን ግልጽ ነው። ገና ያድጋል። ያው የ21 ዓመት ወጣት ከፊት ለፊቱ ስንት የክብር ዓመታት ሊኖሩ እንደሚችሉ መገመት ቀላል ነው መቼም ባለፈው ሲዝን እና ዘንድሮ ባሳየው ብቃት ይሄ ልጅ የትም አይደርስም ብሎ መናቅም ይቻል አይነት አይደለም። እነ ሊቨርፑልም እንዲያሰፈሰፉበት የወደፊቱ የቦታው ሱፐርስታር ይሆናል ብለው ስላመኑበት ነው። አሁንም ግን ከወላጆቹ ጋር ነው የሚኖረው። እዛው እንግሊዝ መጥተውለት በእነርሱ ቁጥጥር ስር፣ በእነርሱ ምክር ስር ነው ያለው። ሁለት ወንድሞች አሉት። ከሁለት ወንድሞች አንዱ ለግሪኩ አሪስ ታሳሎኒካ በመጫወት ላይ ይገኛል። ከፓርቲዛን ቤልግሬድ ከሰርቢያ ክለብ በውሰት ተሰጥቶ ከደቡብ እንግሊዝ የባህር ጠረፍ ከተማ ከቦርንመዝ አቅራቢያ በምትገኝ አንትንሽ ከተማን ወላጆቹ የሚኖሩት። ወደ ሊቨርፑል ከመጣ እንግዲህ ወደ ሜርሲሳይድ መዘዋወራቸው የሚቀር አይነት አይደለም። ያለ እነርሱ ምክር ያለ እነሱ ድጋፍ አይሆንም ባይ ነው። ኬርኪዥ ለቤተሰቡ የተለየ ፍቅርና አክብሮት አለው። እነርሱ ከኮሩብኝ ይበቃኛል፣ ስለ ሌላው ጩኸት አልጨነቅም ይላል። እንደ እናቱ ምግብ የሚመቸው እንደሌለም ይናገራል። በብቃት እንድጫወት ጤናም አድርጎ የሚያቆየኝ የእርሷ እጅ ነው። ይላል ስለ እናቱ ሙያ ሲጠየቅ። ከጨዋታና ከልምምድ ውጭም ከርኪዥ ከቤተሰቡ ጋር ማሳለፍ የሚወድ የቤተሰብ ሰው ነው። በቅድመ አያቶቹ ዝርያ ሰርቢያዊ ቢሆንም ከርኪዥ በ20 ዓመት ከ221 ቀናት ዕድሜው በአውሮፓ የአገሮች ዋንጫ ላይ በመሰለፍ በ60 ዓመት የሃንጋሪ ብሔራዊ ቡድን ታሪክ በዕድሜ ትንሹ ተጫዋች ተብሏል። አሁን እንግዲህ ቦርንመዝ ለኬርኪሽ ሽያጭ እየተዘጋጀ ነው። ሊቨርፑል ፌቨራይት ነው። ወደ ሊቨርፑል ሊዘዋወር ይችላል የሚለው ግምት ከፍ ያለ ነው። ሊቨርፑሎች ግን መደራደር፣ መሟገት፣ መክፈል ይጠይቃቸዋል። ልጁ ከቼሪሽ ጋር የሶስት ዓመት ኮንትራት ይቀረዋል። ቦርንመዝ 45 ሚሊዮን ፓውንድ ዋጋ እንደለጠፈበት ዘታይምስ የተባለው ጋዜጣ ማክሰኞ እለት ዘግቧል። ግን ቀጥታ ካሽ ነው የምፈልገው ብሏል። ሊቨርፑሎች ደግሞ ሁለተኛውን ግብ ጠባቂ ካሞሂን ኬለርን ለቦርንመዞች ሰጥተው ትንሽ ገንዘብ ጨምረው ኬርኪዥን ወደ አንፊል ለማምጣት ይፈልጋሉ። እና ቦርንመዝ ደግሞ ተጫዋች ሲደመር ገንዘብ ሳይሆን በገንዘብ ብቻ ተጫዋቹን ግዙኝ እያለ ነው። 45 ሚሊዮን ፓውንድ ከከፈላችሁ ውሰዱት ብለዋል። እንግዲህ የቦርንመዝ ባለቤት ተጫዋቾቻቸው እንዲለቁባቸው እንደማይፈልጉ ሲዘገብ ይሰማል። ይሁንና ተጫዋቾች ወደ በለጠ ትልቅ ክለብ ለመግባት ከፈለጉም ግን በመንገዳቸው ላይ እንደማይቆሙ ደጋግመው ሲናገሩ ይደመጣሉ። ቦርንመዝ ደግሞ የቢዝነስ ሞዴሉ ተጫዋቾችን አጎልብቶ አሳድጎ መሸጥ ነው። በአካዳሚ አደጉ የሚሆኑ ከሌላ ቦታ ያመጣቸው ሲመጡ ብዙም ዝና የሌላቸው ግን ፖቴንሻል ኖሯቸው ያንን ፖቴንሻል አሳድገው ትልቅ ተጫዋች መሆናቸውን ያስመሰከሩ ተስፈኞችን ልግዛ ብሎ ለመጣ ትልቅ ክለብ በር መዝጋት አይችልም፣ የቢዝነስ ሞዴሉ አይፈቅድለትምና። አሁን ቦርንመዝ በእጁ ላይ ያለው ወርቅ መሆኑን ያውቃል። ለሊቨርፑል ነገሩ አንገብጋቢ መሆኑንም ይረዳል። ስለዚህ በመጪው ክረምት ሊቨርፑሎች በዚህ ተጫዋች ላይ ድርድር ሲቀመጡ አሁን እንግዲህ 45 ሚሊዮን ፓውንድ ተብሎ ተነግሯል። ይሄ ቀጥታ እንዲከፈል ሊጠየቁ ይችላሉ። ይህም ካልሆነ ሌሎች ትልልቅ ክለቦችም ከርኪዥን እናስፈርማለን ብለው ከተጫረቱ ደግሞ ዋጋው ሊወደድ ይችላል። ሊቨርፑል አላማውት ስሚካስና ሮበርትሰንን መተካት ነው። ከርኪዥን ለዚህ ቦታ ካጨው በጣም ቆይቷል። መዘገብ ከጀመረ ወራት አምስት ስድስት ወራትም ያስቆጠረ ይመስለኛል። ቆየት ብሏል። እንግዲህ ከአዚ አልክማር በ15.5 ሚሊዮን ፓውንድ ከገዙት ሁለት ዓመት እንኳን ሳይሞላ ተጫዋቹ አሁን በ45 ሚሊዮን ፓውንድ ሊሸጥ እየተዘጋጀ ይገኛል። ቅድም እንዳልኳችሁ አሁን የሊቨርፑል ስፖርቲንግ ዳይሬክተር የሆኑት ሪቻርድ ሂውዝ ያኔ ተጫዋቹ ከአዚ አልክማር ሲመጣ የቦርንመዝ ቴክኒካል ዳይሬክተር ስለነበሩ ስለ ተጫዋቹ አሁን ተጨማሪ ማብራሪያና ስካውቲንግ አያስፈልጋቸውም። ዘንድሮ እሳቸው በቦርንመዝ ከነበሩበት ወቅት የበለጠ ብቃቱን አሳይቶ ቦርንመዝን በተሻለ ውጤታማነት፣ በአንጻራዊ ውጤታማነት ደረጃ ላይ አድርሷል። በግልም ያሳየው ብቃት የብዙዎች ትኩረት እንዲሆን አስችሏል እና ሪቻርድ ሂውዝ እና ሊቨርፑል ከርኪዝን ካላገኙ አርፈው የሚቀመጡ አይመስሉም። ግን ይሄ ውድድር ዘመን ይጠናቀቅ ሻምፒዮን የመሆን እድላቸው በጣም ሰፊ ነው። ሻምፒዮን መሆናቸውን አረጋግጠው የድል ፓሬዳቸውን በሜርሲሳይድ ጎዳናዎች ላይ ካከናወኑና ድግሳቸውን ሁሉ ካጠናቀቁ በኋላ አዋራው ሲሰክን ያኔ ትኩረታቸውን ወደ ቦርንመዝ አዙረው ለዚህ ተጫዋች ዝውውር የመጨረሻውን ፑሽ ሊያሳዩን ይችላሉ። በነገራችን ላይ ቦርንመዝ ሚሎሽ ኬርኪዥ ብቻ አይደለም ያለው፣ በመጪው ክረምት ከፍ ያለ ዋጋ የሚያወጡ ሌሎችም ሁለት ተጫዋቾች አሉት። አንቶኒዮ ሴሜኞ እና ዲን ሁይሰን። ይሄ 19 ዓመቱ የመሃል ተከላካይ ሁይሰን የሚባለው ከሁለት ሳምንት በፊት ለስፔን ብሔራዊ ቡድን ለመጀመሪያ ጊዜ ተጠርቶ ተጫውቷል። በሪያል ማድሪድ፣ ቼልሲና ባየር ሙኒክ እንደሚፈለግ የታመኑት ዘጋቢዎች ሁሉ ጽፈዋል። ቦርንመዝ ለሁይሰን ዝውውር 50 ሚሊዮን ፓውንድ ሊጠይቅ ይችላል፣ ምክንያቱም በኮንትራቱ ላይ የ50 ሚሊዮን ፓውንድ የውል ማፍረሻ ሂሳብ ተካቷልና። ይህ ዝግጅት የሁሉም ምርጫ በሆነው አቢሲኒያ ባንክ የስፖርት ትጥቅ አምራችና አቅራቢ በሆነው ኢትዮጵያዊ ብራንድ ዋናው፣ እንዲሁም ዓላማችን ህሙማንን መርዳት ነው በሚለው ተክለ ሃይማኖት ጠቅላላ ሆስፒታል ድጋፍ የቀረበላችሁ ነው። ስፖንሰሮቻችንን ከልብ አመሰግናለሁ። አብሬያቸው የቆየሁት መንሱር አብዱል ቀኒ ነበርኩኝ። ይህንን ቻነል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ ዝግጅት እመለሳለሁ። እስከዚያው ድረስ